ጤና ይስጥልን ክቡራን ተመልካቾቻችን፣ አሁን ከዜና ኢትዮጵያ የሰዓቱን የቢዝነስ ዜና ወደ እናንተ እናደርሳለን። አብራችሁን ቆዩ። አሚር ጌቱ አብራችሁ ቆይታ አደርጋለሁ። የቢዝነስ ዜና አጋራችን ኦሮሚያ ባንክ ነው፣ ከልብ እናመሰግናለን። በዚሁ ወደ ቀዳሚ ጉዳያችን እናልፋለን። ኢትዮጵያ በሰባት ዓመታት ውስጥ የኢኮኖሚያን ትኩረት ከግብርና ወደ ብዝሃ ዘርፍ ለማሸጋገር በጀመረችው ጉዞ የማምረቻውን ዘርፍ ከማነቃቃትና የኢንቨስትመንት መጠጥን ከመጨመር አንጻር ከፍተኛ ውጤት መታየቱ ተገለጸ። በወጪ ንግድ ገቢ ላይ እድገት ከመመዝገቡ ባለፈ የሀገር ውስጥ የገበያ ድርሻ ከፍ ማለቱም ተጠቅሷል። በዚህ ጉዳይ ላይ ባልደረባችን ወይንሸት ደጀኔ ያዘጋጀችው ዘገባ አለን፤ እንከታተላት። ባለፉት ሰባት ዓመታት የኢትዮጵያ ኢኮኖሚ መዋቅር መሰረታዊ የሆነ የለውጥ ጉዞ ተጀምሯል። መንግሥት ትኩረቱም በፖሊሲና በብሔራዊ ንቅናቄ ላይ በማድረግም ከውጭ ጥገኝነት የመውጣትና የሀገር ውስጥ ምርትን የማስቀደም ጠንካራ ሀሳቤን በተግባር አንጸባርቋል። የዚህ የለውጥ ዋና ምሰሶ የሆነው ደግሞ የማኒፋክቸሪንግ ዘርፍ ነው። ማኒፋክቸሪንግ ዘርፉ በሁለት ቁልፍ ዓላማዎች ላይ ተመስርቶ እየተመራም ይገኛል። እነዚህም የሀገር ውስጥ ምርትን ማጠናከርና የንግድና ኢንቨስትመንትን መሳብ ናቸው። በተወሰዱት እርምጃዎችም አበረታሽ ለውጦች ተመዝግበዋል። የኢንቨስትመንት ፍሰት መጨመር፣ የማኒፋክቸሪንግ ዘርፍ ባለፉት ዓመታት በኢንቨስትመንት ላይ ከፍተኛ ጭማሪ ማሳይቷል። በአንድ ዓመት ውስጥ ብቻ የዘርፉን ኢንቨስትመንትም አርባ በመቶ ጭማሪ ማሳየቱ ባለሀብቶች በኢትዮጵያ የኢንዱስትሪ እድገት ላይ ያላቸውን ተስፋ ያሳያል። ኢትዮጵያ ቱዴይ ኢዝ ዘ ሞስት አትራክቲቭ ኢንቨስትመንት ዴስቲኔሽን ኢን አፍሪካ። ኢትዮጵያ በአፍሪካ ተመራጯ የኢንቨስትመንት መዳረሻ ናት። መንግሥት ያደረጋቸው የሪፎርም ስራዎችና የኢኮኖሚው ለውጭ ኢንቨስትመንት ክፍት መሆን ለኢንቨስትመንት እድገት ትልቅ ድርሻ አላቸው። ኢትዮጵያ ቁልፍ ዘርፎች ለግሉ ዘርፍ ክፍት ማድረጓ ዓለም አቀፍ ኢንቨስተሮችን እንድትስብ አድርጓታል። የማክሮ ኢኮኖሚና ለኢንቨስትመንት ምቹ የሆኑ ሪፎርሞች ኢትዮጵያ ለቢዝነስ ዝግጁ የሆነች ሀገር እንድትሆን ትልቅ ድርሻን አበርክተዋል። የኢትዮጵያ አጠቃላይ ስራዎች ኢትዮጵያ በአፍሪካ በቀጣናውና በዓለም አቀፍ ደረጃ የንግድ መግቢያ በር ያደርጋታል። የዳንጎቴ ግሩፕ ያለውን ልምድ በመጠቀም የጋራ ሽርክና ስራው ለኢትዮጵያ የኢንዱስትሪ ትራንስፎርሜሽንና የግብርና ምርታማነት እድገት መሠረት እንዲሆን አበክሮ ይሰራል። የሙያና የቴክኒክ ስልጠና መስፋፋት ደግሞ መንግስት በሙያና በቴክኒክ ስልጠና ላይ ትኩረት ማድረጉን ያሳያል። ለበርካታ ዜጎች አዲስ የስራ ዕድል ተፈጥሯል። ይህ በሺዎች የሚቆጠሩ ሰዎችን ከስራ ጥነት በማውጣት ለፋብሪካዎችና ለኢንዱስትሪ ፓርኮች የሰለጠነ ሳይል በማቅረብ ፍሬያማ ትውልድ ለመፍጠር ትልቅ አስተዋጽኦ እያበረከተ ይገኛል። በመስራቴ ብዙ ነገር አትርፌያለሁ። አንደኛ የማይሆን ቦታ ከመዋል ከሱስ ከብዙ ነገሮች ራሴን አትርፌ እውላለሁ። ሲቀጥል ደግሞ እዚህ ስራ ከገባው ብዙ ነገር እናት አባቴን እረዳለሁ። ራሴን ችዬ ከቤት ወጥቼ የራሴን ህይወት እየኖርኩ ነው። የተቋቋሙት የኢንዱስትሪ ፓርኮች የውጭ ባለሀብቶችን በመሳብና ለበርካታ ዜጎች የስራ እድልን በመፍጠር ረገድ ወሳኝናም ተጫውቷል። ፓርኮቹ ለኢንቨስትመንት ምቹ መሰረተ ልማትን በአንድ ቦታ በማሰባሰብም የውጭ ቀጥታ ኢንቨስትመንትን በመሳብ ስኬታማም ሆኗል ማለት ይቻላል። የውጭ ምንዛሪ የገቢና የንግድ ሚዛንን ማሻሻል የኤክስፖርት ገቢ በመጨመር ላይ ሲሆን በተወሰኑ ሩብ ዓመታትም የ18 በመቶ ጭማሪ መመዝገቡ የማኒፋክቸሪንጉ ውጤቶች ለሀገሪቱ የውጭ ምንዛሪ ግኝት ያላቸውን ሚና እያሳደጉ መምጣቱን ያመላክታል። የብሔራዊ ንቅናቄዎች ውጤት ማለትም የኢትዮጵያ ታምርትና የኢትዮጵያን ይግዙ ንቅናቄዎች መተግበር ደግሞ የሀገር ውስጥ ገበያ ድርሻን ወደ 44 በመቶ ማሳደግ አስችሏል። ይህ ከውጭ የሚገቡ ምርቶችን በመተካት የውጭ ምንዛሪ ለመቆጠብ ከፍተኛ አስተዋጽኦ አድርጓል። ኢንዱስትሪ በራሱ አምና 13% አድጓል። ነገር ግን በአምና የጂዲፒ ግሮዝ ውስጥ የኢንዱስትሪ ሼር 3.7% ነው። ከፍተኛ ሼር ነበረው በአምና እድገት ውስጥ እናንተም እንዳነሳችሁት በጣም ተስፋ ሰጪው የኢንዱስትሪ እንቅስቃሴ ደግሞ ማይኒንግ በጂዲፒ ግሮዝ ከነበረው 0.1% ወደ 1% አድጓል፣ ከፍተኛ እመርታ አምጥቷል። በድምሩ የአምና እድገት በንጽጽር ሻል ያለ እድገት ተብሎ ሊወሰድ የሚችል ሲሆን በዚህ ዓመት ግን ካለምንም ጥርጥር ደብል ድጅት ይገባል እድገታችን። እነዚህ የተመዘገቡ አበረታሽ ለውጦችን ለማስቀጠል የማኑፋክቸር ዘርፉን ዓለም አቀፍ ተወዳዳሪ ለማድረግ እና የዘላቂ እድገት ምሰሶ እንዲሆን ለማድረግ የጀመሩ ስራዎችን ማጠናከር፣ አለም አቀፍ ተወዳዳሪነትን መጨመር፣ የውጭ ቀጥተኛ ኢንቨስትመንትን የማሳደግ ስራውን ማጠናከርና ኢንዱስትሪውን ከግብርና ዘርፍ ጋር የማስተሳሰር ስራዎችም በአጠቃላይ ዛሬ የተጀመሩ ስኬቶች ጠንካራ መሰረት እንዲይዙ በማድረግ ዘርፉ ኢኮኖሚውን የሚሸከም ሆኖ እንዲያደግ የማድረግ ጥረቶች ቀጣይም ይጠበቃሉ። ከሀገራዊ ለውጡ ማግስት በኢትዮጵያ ታምርት ንቅናቄ የአምራች ኢንዱስትሪውን ምርትና ምርታማነት ለማሳደግ የተከናወኑ ተግባራት ውጤታማ መሆናቸው ተገለጸ። ከኢቢሲ አዲስ ቀን የዜና መሰናዶ ጋር ቆይታ ያደረጉት በኢንዱስትሪ ሚኒስቴር የአምራች ኢንዱስትሪ ልማት ኢንስቲትዩት ምክትል ዋና ዳይሬክተር ስለሺ ለማ ባለፉት ዓመታት ለኢንዱስትሪው ዘርፍ በተሰጠው ትኩረት ለውጥ መምጣቱን ተናግረዋል። ከሪፎርሙ ጊዜ በኋላ ለኢንዱስትሪው ዘርፍ የተለየ ትኩረት በመስጠት መንግስት ዘርፉን ለማሳደግ፣ ለማልማት እና ለማበልጸግ ከፍተኛ ስራዎች እያከናወንን ያለነው። የአንድ ሀገር እድገት ልማትና ብልጽግና ከሚወስኑ ጉዳዮች መካከል የኢንዱስትሪ ዘርፍ እድገት ልማትና ብልጽግና አንዱ መሰረታዊ ነው። አገሮች የመበላለጣቸው ዋና ሚስጥር በኢንዱስትሪ በማደግና ባለማደግ ላይ እየተመሰረተ ነው የሚሆነው። ይህም ከሚገለጽባቸው ጉዳዮች መካከል አንደኛ ለሀገራዊ አጠቃላይ ምርት የሚኖረው ድርሻ የአንበሳውን ድርሻ እንዲይዝ ያደርጋል። በአዲስ አበባ ዩኒቨርሲቲ የኢንዱስትሪያል ኢንጂነሪንግ መምህርና ተመራማሪ ፕሮፌሰር ዳንኤል ቅጣው በበኩላቸው ኢንዱስትሪው እንዲነቃቃና በዓለም አቀፍ ደረጃ ተወዳዳሪ እንዲሆን ጥራት ላይ ትኩረት ማድረግ እንደሚገባም ጠቁመዋል። አንድ ሀገር ከሌላው ዓለም ጋር ተወዳዳሪ የሚሆነው ኮምፕቲቲቭ የሚሆነው ዓለም አቀፋዊ ተወዳዳሪነት የሚኖረው ጥራትን አስጠብቆ ምርታማነቱን አሳድጎ የሚሸጠው እቃ ወይም የሚያቀርበው አገልግሎት ሌሎች ከሚያቀርቡት አገልግሎት ተመጣጣኝ ሆኖ ዋጋውን ካሳነሰ ተወዳዳሪነቱ እየጨመረ ይሄዳል ማለት ነው። ክቡራን ተመልካቾቻችን በመከታተል ላይ የምትገኙት ከዜና ኢትዮጵያ እየተላለፈላቸው የሚገኘውን የቢዝነስ ዜና ነው። ወደ ሌሎች ጉዳዮች እናልፋለን። የኢሉ አባቦር ዞን ቡና አምራች አርሶ አደሮች ጥራቱን የጠበቀ ቡና በማምረት የተሻለ ገቢ እያገኙ መሆኑን ተናገሩ። ቡና የሀገሪቱ ዋነኛ የውጭ ምንዛሪ ምንጭ በመሆኑ ምርታማነቱን ለማሳደግና ጥራቱን ለማስጠበቅ በትኩረት መስራት እንደሚገባም ተመላክተዋል። ሚፍታ አብዱልቃድር በዚህ ጉዳይ ላይ ተጨማሪ ዘገባ አዘጋጅተዋል። በኦሮሚያ ክልል የተፈጥሮ ቡና በስፋት ከሚመረትባቸው ስፍራዎች አንዱ በሆነው በኢሉ አባቦር ዞን አርሶ አደሮች ሙሉ ጊዜያቸውን በቡና ለቀማ በማሳለፍ ላይ ናቸው። በመቱ ወረዳ በቡና ልማት የተሰማሩ አርሶ አደሮች ጥራቱ የተጠበቀ ቡናን ለገበያ በማቅረብ ተጠቃሚ በመሆን ላይ እንደሚገኙ ተናግረዋል። አሁን እያመረትን ያለነው የተሻለና ተፈላጊ የቡና ዝርያን ቡናን እያመረትን ነው። ቡና ለሀገራችን ያለው ጥቅም ይታወቃል። የሉ አባቦር ዞን ዋና አስተዳዳሪ አቶ እንዳልካቸው ተፈሪ በዞኑ ተግባራዊ በተደረገው የቡና ልማት ኢኒሽቲቭ የቡናን ምርታማነት ለማሻሻል እና የምርቱን ጥራት ለማስጠበቅ የሚያስችሉ ተግባራት መከናወናቸውን ገልጸዋል። ያረጁ ቡናዎችን መጉንደል ወይ ደግሞ መንቀል፣ በአዲስ መተካት፣ ሌላው ደግሞ በየዓመቱ የሚያዘጋጁ ችግኞችን በብዛት መጨመርና በአጠቃላይ ወደ 50 60 ሚሊዮን በየዓመቱ የሚተከለውን ወደ 200 ሚሊዮን በመትከል የቡና ሽፋኑ እንዲጨምር አድርገናል። ስለዚህ 240 ሺህ ሄክታር የነበረው በአሁኑ ሰዓት ወደ 280 ሺህ ሄክታር በላይ በቡና የተሸፈነበት ሁኔታ አለ። ምርቱ በየአመቱ እየጨመረ ነው። ሌላው ጥራቱ ነው። ቀይ ቡና በጥንቃቄ መለቀም አለበት። ጥቁር ቡና አይለቀምም። በዘንድሮ ዓመት ጥሩ ምርት ይገኛል፣ ጥሩ ዋጋ ይገኛል። አርሶ አደሮቻችን ከዚያ የሚያገኘውን ገንዘብ በመቆጠብ ወደ ሌላ የተሻለ ኢንቨስትመንት ደግሞ እንዲሸጋገር ድጋፍ እናደርጋለን እስከ መጨረሻ ማለት ነው። የዞኑ የግብርና ጽሕፈት ቤት ኃላፊ አቶ ቻላቸው አዱኛ በበኩላቸው በዞኑ ምርታማ የቡና ዝርያዎችን ለማስፋትና ጥራቱን ጠብቆ ለማምረት በተሰጠው ትኩረት ለማዕከላዊ ገበያ የሚቀርበው የምርት ብዛት እየጨመረ መምጣቱን ገልጸዋል። ወደ ሰባ አራት ሺ ቶን የሚሆነው ለማዕከላዊ ገበያ ጥራቱን በጠበቀ ለማቅረብ ልዩ ትኩረት ሰተን እየሰራን ነው። በዞኑ የደረሰ የቡና ምርት ወቅቱን ባልጠበቀ ዝናብ እንዳይበላሽ አርሶ አደሮች በፍጥነት ሰብስበው ምርቱን ከብክነት መታደግ እንደሚጠበቅባቸውም ተገልጿል። በአገሪቱ የቡና ምርት ልማትን በማስፋትና ጥራቱን በማስጠበቅ የተገኘው ስኬት ቀጣይነት እንዲኖረው ለማስቻል ከዘርፉ ተዋናዮች ትልቅ ኃላፊነት እንደሚጠበቅ ተመላክቷል። ክቡራን ተመልካቾቻችን የሰዓቱ የቢዝነስ ዜና በዚሁ አብቅቷል። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ጥሩ ቀን ይሁንላችሁ።